አስቀድመሽ ደግሞ እንዳይመጣ ብለሽ ደግሞ መልዕክት በሳውኛ እንዳትልኪ መጥቶ ድካምሽን፣ ምጥሽን፣ ህመምሽን ማየት አለበት። ሰላም ሰላም፣ ቤተሰብ እንዴናችሁ፣ ደናናችሁ ልኝ ወይ? ከኔ ጋር ሁሉ ሰላም ነው፣ እግዚአብሔር የተመሰገነ ይሁን። ሩታ መታለች ከእናቷና ከእህቷ ጋር ማለት ነው። እንግዲህ ከተነሳው ሀሳብ አንጻር ማለት ነው። ሩታን ሁላችንም ጠንቅቀን እናውቃታለን፣ አብርሽንም እንደዛው። በሚሆናቸው ሁኔታዎች በድርጊቶቻቸው፣ ከቪዲዮቸው ተረድተን የተወሰነ ሩታ ይህን ያህል ባህሪ አላት ወይም ደግሞ ሩታ እንዲህ አይነት ስብዕና አላት ብለን መናገር እንችላለን። አብርሽንም እንደዛው። ምክንያቱም ረጅም ጊዜ አብረናቸው ስለቆየን ማለት ነው። በእርግጥ ሰው ሙሉን ማንነቱን ወደ ሚዲያ ይዞ ላይመጣ ይችላል። ግን ሚዲያ ላይ ባመጡልን ልክ የተረዳናቸው ነገሮች አሉ። እንግዲህ ሩታ ልባም የሆነ መልካም ባላት እንጂ ምርጥ ሚስት ነበረች ነችም ጭምር ማለት ነው። ይህን እንድል ያስገደደኝ ምክንያት ምንድን ነው? አይታችኋት ከሆነ ጥሩ የሆነ ህይወት ነበር የምትናፍቀው ባሏ ጨዋ እንዲሆን፣ ባሏ ቤቱን እንዲያከብር፣ ባሏ እሷን ትሪት እንዲያደርጋት፣ መከልከል ያለበትን ነገር መተው ያለበትን ነገር እንዴት አገናዝቦ ማድረግ መቻል እንዳለበት ጥቅቅ ያለ ባል እንዲሆንላት ነበር የምትፈልገው። ነገር ግን ይህ ሁሉ ነገር ከሱ ስላጣች፣ በተለይ ደግሞ ትዳር ውስጥ ወንድ ተው የተባለውን ነገር፣ በተለይ በሴት ጉዳይ ላይ ደጋግሞ የሚሄድበት ከሆነ ሚስት አብራ የመዘለቅን ፍላጎት አይኖራትም። ለምን ቢባል ንጹሕ ህይወት ስለምትፈልግ ነው። ይሄ እኮ ከሰዎች የሚጠበቅም ተግባር አይደለም ሲጀመር በትዳር ውስጥ አንድ ወንድ ለአንድ ሴት አንድ ሴት ለአንድ ወንድ የሚል እንግዲህ አኗኗራችን ይህንን ነው የሚያሳየው፣ አይደለም ከባህላዊው ከእምነትም አንጻር። ስለዚህ ሴቶች ጋር ያለህን ኮሚኒኬት አቀንስ። የምታደርጋቸው ድርጊቶች በእኔና በአንተ መካከል እየመጡ እኔን ጭምር እየወቀሱ እየሰደቡ ህይወታችንን እያመሰቃቀሉ እንደፈለጉ በፈለጉ ሰዓት ብዙ ነገርን እያመጡ በመሀላችን ችግር የሚፈጥሩትን ሰዎች አስወግድ ብለዋለች። ከአንድም ስንት እንግዲህ ይሄ ነገር ነው። ይበልጥም ክረት ውስጥ ገብተው ለዚህ ያበቃቸው ብዬ ነው ማስበው ወገኖቼ ማለት ነው። ወዳ አይደለም ተገዳ ነው ትዳሯን እንድትሸሽ የሆነችው። ስለዚህ ማለት ነው እናቷም እንግዲህ የተናገሩት ነገር አለ። ያው እንደ እናት እህቷም እንደ እህት ከትዳሯ ወጥታ በአዲስ ትዳር ውስጥ ለዛውም ማለት ነው ገና ብዙ ያልቆየ ትዳር ነው የሩታና የአብሪስ ትዳር። ልጇን ብቻዋን አርግዛም ባሏ ያላያት ስትወልድም ባሏ ጠገባ የሌለች ምስኪን አሳዛኝ ሚስትን የሆነችብኝ ሩታ እውነት ለመናገር እና ቤተሰብ በትዳር ውስጥ መካከል ምንም ቢሆን እንዲህ አይነት ነገር እንዲፈጠር አይፈልግም። የፈለገ ከባባድ ችግር ቢፈጠር እንኳን በባልና ሚስት መካከል ሰላም እንዲሆኑ ነው የሚፈልጉት፣ እንዲታረቁ ነው ነገሮችን እርግፍ አድርገው ትተው አንድ እንዲሆኑ ነው የሚፈልጉት። ግን ደግሞ እኔ አሁን የምንታየው የመሰላችሁ ቤተሰብ አሁን ሩታ መቼስ ባላጠፋችሁም ቢሆን እልካለብሽ ተይ እያሉ እሷን ነገሮችን እንድትተው እያስገድዷት ነው አይደለም? እዚህ ጋር ደግሞ አብርሃም ላይ የሚሰራ ሰው ቢኖር ላለው ብዙ ጊዜ እኔ አብርሃም ቁጭ አድርጎ ሲወቅ ሲያየውት ቤተሰብ የለም። ይቅርታ አድርጉልኝና ምናልባት ጋሽዬ ናቸው፣ እና አብዛኛው እኔ ከዚህ ፊትም ተናግሬያለሁ። የሆነ ነገር ሲፈጠር መጥተው ሩታ ላይ ነው፣ ሩታ የተመለሽ ትዳርሽ። እሷ መች ትዳሯን ጠላች? ወገን ሩታን የተረዳችሁ ካላችሁ እንደኔ ሩታ ኮ ትዳሯን ጠልት አይደለም በፍጹም። ትዳሯ፣ ግን የሆነ ንጹህ ትዳር አልሆንልሽ አላት እንዴ ባልየው እኮ ማለት ነው በሚስቱ ላይ ታማኝ ሆኖ አልዘለቀም። ይሄ ደግሞ ከባድ ነው። ማንም ሚስት ብትሆን ይሄን ነገር አትፈልግም። ሙሉ የኢትዮጵያ ሴቶችን እኔ እንደው ወጣ ብዬ ቤተሰብ ኢንተርቪው እንኳን አድርጌ ወደ እናንተ ባደርስ አብዛኛዎቹ ሴቶች እኔ ከእንዲህ አይነት ወንድ ጋር አልኖርም እለያያለሁ ነው የሚሉት፣ መቶ ፐርሰንት የምነግራችሁ ማለት ነው። ምክንያቱም ሴት ልጅ ባሏ ወደ ሌላ ነገር ሲሄድ ወደ ሌላ ሴት ሲሄድ፣ በቃ ያኔ ነው ነገሮች የሚያበቁት ማለት ነው። ስለዚህ ንጹህ ትዳር ስለምትፈልግ እንጂ ሩታ ያልሆነ ህይወት ቢሆን ዝም ብላ ምን አገባኝ የራሱ ጉዳይ ብላ አብራ ዝም ብላ መኖር ትችል ነበረ። ግን ንጽህና ያላት ሴት፣ ጨዋ የሆነ ሴት ይህን ህይወት አትፈቅደውም ብዬ አስባለሁ። እንዲያውም በጣም ሊያስገርመን የሚገባውና ሊያስደንቀን የሚገባው እርጉዝ ሚስት ያለችውን ወንድ መርጣ የመጣችውን ሄርሜላ ነው። አጀብ ልንልባት የምንችለው እኔ እቺ ልጅ ጤነኛ ነች ይላሉ አንዳንድ ጊዜ፣ ወይስ ደግሞ ፌመስ ለመሆን የተጠቀመችበት መንገድ ለእሷ አሳማኝ ሆኖላት ነው ላለው እና ይህን ያክልም ራስን እንዲህ ማራከስ ጥሩ አይደለም። ሩታ በጣም በጣም ብልህ አስተዋይ ሴት ናት። በትዳሯ የማትደራደር በህይወቷ በቤተሰቦቿ የማትደራደር ናት። ግን ምንድን ነው መሰላችሁ በትዳሯ ውስጥ እንዲህ አይነት እንከን ሲገጥማት ደግሞ ልትፈታ በጣም ሞክራለች። ብዙ ጊዜ በጣም ታግላ እሱ አልሰማ እንኳን ሲላት ምንድነው ስታደርግ የነበረው ሴቶቹን ሁላ እየሄደች እስከመጣላት፣ ተዉ፣ ከትዳሬ ሽሹ፣ ከትዳሬ ዞር በሉልኝ፣ በህይወቴ ውስጥ አትግቡ፣ ትዳሬን አትበጥብጡ እያለች እሷ ሁላ እስከመፋለም ደርሳለች። እሱ ሊያደርገው ያልቻለውን ነገር ገፍታ እሷ ሄዳበት ነበረ። አያችሁ፣ በጣም ሄዳለች፣ በጣም ለፍታለች፣ ደክማለች። ነገር ግን ከሱ ለውጥ ባለማየቷ የመጨረሻዋ ምርጫ የሆነው ምንድነው? ከዚህ ሰው ጋር መለያየት አለብኝ፣ ምክንያቱም በዚህ ልክ ከዘለኩኝ ጤናዬንም ሰላሜንም አጣለው ብላ ለራሷም ስላሰበች፣ እንዲሁም ደግሞ ህይወቷ ዘላቂ ጥሩ ነገር ይዞ እንደማያመጣ ስላወቀች ነው ወደ ፍቺ ወደሚለው ማሳብ የመጣችው እንጂ ያለ ምክንያት ወይም ዝም ብላ በአጭር ጊዜ የወሰነችው ነገር አይደለም ሩታ። ሌላው ደግሞ ቤተሰብ እስቲ የሩታን አሁን ያለችበትን ገጽታና ከዚህ በፊት ከአብርሽ ጋር ስትኖር የነበረውን ገጽታዋን አነጻጽሩት። የእውነት የእውነት ማለት ነው ቤተሰብ፣ በጣም ነው እየተደነቅኩ ያለውትና ከእሱ ጋር በነበረች ሰዓት በየጊዜው መናደድ፣ መበሳጨት ችግር አልነበረ? ጭቅጭቅ ነበረ እንደምታውቁት መሀላቸውና ያም እየጠራ ይጭቀጭቃታል። እሱ በዚህ በኩል በሴቶች ያበሳጫታል፣ ያናድዳታል። አሁን ሲቆርጥላት ሰላም አገኘች። ገባችሁ? በቃ ከዚህ በኋላ የራሱ ጉዳይ። እኔ ምን አሳሰበኝ? እኔ እና ያህል ምን አስጨነቀኝ? መኖር እችላለሁ ብላ ራሷን ስላሳመነች ነው። ከዛም ባለፈ ግን ከችግሩ ሸሽታ፣ ቤተሰብ ዋጋ ስለሆነች፣ ቢያንስ ቤተሰብ ትሪት እያደረጋት ስለሆነ ወዘኗ እንኳን ተመለሰ። የኔ ማር እንዴት እንደምታምር አሁን ስታሳሳ ማለት ነው። ፈጣሪ ከዓይን ይጠብቅሽ፣ በእውነት ማለት ነው። እናም ቤተሰብ ከምንም በላይ ሴት ልጅ ትሪትመንትን ያጣችው ሩታ በተለይ ሩታ ትሪት የሚያረጋት ወንድን ያጣችሁ። መጀመሪያ ሳይጋቡ በፊት በጓደኝነት የነበሩ ሰዓት አብርሃምን ታቆታላችሁ። እግርሽን አጎንብሼ ልጠብ፣ እንደ ሩታ እኮ ማለት ነው። የሆነ ሰዓት ከቤተሰብ ጋራ አብርሽን ብላ ስተወታ፣ ስትመጣ የሆነ ቁጭ ብላ ስታናግረው ደንግጦ እንዴት ሲርበተበት እንደ ማልቀስ ሲያደርገው እንደነበር ተዚህ ላችኋል። እኔኮ የበፊት ቪዲዮዋቸውን ሳስበው በጣም ነው የሚገርመኝ ይሄ ሁሉ ለውጥ ባንዴ እንዲመጣ እውነትም፣ እነዚህ ልጆች ቡታጀራ እያሉ ይሻላቸው ነበረ። ሸገር ከመጡ ወዲህ ነው ብዙ ችግር የተፈጠረው ላለው። እኔ እንዲያውም ሩታ ምንም አይነት የባህሪ ለውጥ አላመጣችም ወደዚህ ስትመጣ አብርሃም ነው በጣም ብዙ ለውጥ ያመጣው። በዛ በጣም ብዙ ሴቶችን ያወቀው ብዙዎቹም ደግሞ ያው ቡታ ከቡታጀራ የመጡ ናቸው። በነገራችን ላይ አንድ ጽጌ ነች እዚህ አዲስ አበባ ያለች ማለት ነው። አብዛኞቹ በአብርሃም ሕይወት የመጡት ሴቶች ሁሉ የቡታጀራ ልጆች ናቸው። እና ይህን ሁሉ ነገር በዚህ ሁሉ ነገር ውስጥ ጥፋተኛ አብርሃም ነው። የማይካድ ሀቅ ነው። ሁላችንም ቢሆን ልንመሰክር የምንችለው ነገር ነው። ነገር ግን ቢታረቁ አንጠላም፣ ግን ደግሞ መታረቅ ያለበት ትልቅዬ ባህሪ አብርሃም ጋ አለ፣ መወገድ ያለበት ባህሪ። በቃ አላስፈላጊ የሆነ ይሄ ሴቶች ስር የሚንቀሸቀሸው ነገር እንደዚህ መዝረክረክ በመጡት በሄዱት ሴቶች እንደዚህ ለአጭ ማዝረክረክ እንዴ! ቤተሰብ በጣም እኮ ነውር ነው። እኛ እየታዘብኩ ነው ቪዲዮን የምከታተል የምሬኝ ነው ምላችሁ። እስቲ ሄርሜላ ጋር አብሮ ሲሆን የሚሆነውን ሁኔታ የውታፉ ድርቅርቅርቅ የሚያወራው ነገር ጽፍትፍትፍት በጣም ነው የምታዘበው። ይሄን ያክል ራሱን እንዲህ የሚያስት ነገር ምንድን ነው? መንፈስ ነው። ጤንነት አይደለም። ጤንነት አይደለም። አብርሃም ይሄን ሕይወት ጠልቶ ሚስቱን ቤቱን ትዳሩን አክብሮ በሰላም መኖር ሲችል፣ ስንት ነገር መስራት ሲችሉ እኛ ኮ ያኔ ጓግተን ነበረ ሩታ ረገዝኩ ብላ ያኔ ጓግተን ነበር። በቃ ከዚህ በኋላ ሩታና ብርሽ መካከል በጣም ደሳስ የሚሉ እስቲ የእርግዝና ወራቶችን በተመለከተ ብዙ ቪዲዮ ይሰራሉ ብዬ እኔ በጣም ጓግቼ ነበረ። የምሬ ነው ምላችሁ ቤተሰብ ነገር ግን ምንድን የሆነው ዘጠኝ ወሩ ሙሉ ጭቅጭቅ፣ ዘጠኝ ወሩ ሙሉ አብሬሽ ከሴቶች ጋር መሯሯጥ እና እራስንም ያስገመተው ባይዘወይ፣ ሚስቱ እርጉ ስለሆነች ወደ ሌላ ሄደ። እንዲ የባህሪ ችግር አለበት፣ የሴት ችግር አለበት ነው የተባለው እንጂ ሌላ ምንም አላተረፈም አብርሃም። ባይ ዘ ወይ ግን የምናገኛቸውንም ጥቅማ ጥቅሞች ወገኖቼ ከስማችንም ጋር ክብርም ያስፈልገናል አይደል እንዴ ገንዘብን እዚህ ጋር ልክ ጓግተን ስፍስፍ ብለን እንደምናገኘው ሁላ እዚህ ጋር ደግሞ ክብራችንንም መጠበቅ አለብን ብዬ አስባለሁ አብርሃም ካልጠፋ አይዲያ እንደው አብዛኛው ሰው አሁን ድራማ ነው እያለ እያመነበት ስለሆነ እንደ ስቲል ድራማ እንኳን ቢሆን ካልጠፋ አይዲያ አብርሃም ይሄን ያክል አብርሃምና በተለይ ሔርሜላ እንደዚህ ሚዲያ ላይ ራሳቸውን ማርከስ አልነበረባቸው እንዴ? ሁላችንም እኮ እኔ የወገር ናቸው ማለት ይቻላል ሚዲያው ጠቅላላ። ለምን በዚህ ልክ ለምን ማለት መልካም ስነ ምግባር እያለ እስኪ ሀይሚን እና ቡራን ይዋቸው። አብዛኛው ጊዜ ኖርማል ነገር ነው የሚሰሩት፣ በጣም የሚደንቀው ምርጥ ይሄ ልጆች። አንድ ቀን በነሱ ሀሳብ ሰጥቼ አላውቅም ሜይ ቢ የሆነ ጊዜ ላይ ቪዲዮ ሰርቻለሁ፣ እና ደስ ይሉኛል እከታተላችኋለሁ። ግን በቃ ከቃላት በላይ ይሆንብኛል። አንዳንድ ጊዜ የሚፈጠሩት ነገሮች የሚፈቱበት መንገድ አስተማሪነቱ ሚዛኑ ያክል ነው እነሱ የሚሰሩት ነገር እና እስካሁን ድረስ በሬ ወለደ ብዙም እነሱ ጋር አይታይም። ይሄ በጣም አብርሃም እንደሚያመጣቸው ሴቶች መተሻሸት ምናምን ከወንድ ጋር የለም፣ እነ ሃይሜና ቡራ ጋር በተለይ ማለት ነው። ደስ ከሚለኝ ነገራቸው አንዱ ይሄ ነው እና ሚዲያውን ጤናማ ነገር እናስለምደው ሰው ያለውን ቪዲዮ ነው የሚወደው፣ እያልን ህዝቡን በግድ አሳመነናል እኮ እኛ ራሳችን። ሰው ጤናማ ነገር ይፈልጋል። ጤነኛ ነገር የሚጠላ ሰው ያለ አይመስለኝም። እኛንን በዚህ ልክ ሰውን የቀረጽን ሚዲያውን የምናበላሸው እንጂ። እና አብርሃም ድሮም ጥሩ ነገር ሲሰሩ ህዝብ እያያቸው ነበረ። አሁንም እንደዛው። ስለዚህ አሁን ላይ እንዲያውም በራሳቸው በራሳቸው ተሳዳቢን ያተረፉት እንጂ ኦዲየንስን አይደለም ያተረፉት በተለይ አብርሃም ማለት ነው ከየርሚላ ጋር እና ወጣም ወረደም ግን አሁን ሩታን እንደ ቤተሰብ አው ቤተሰብ ተይ በቃ ነገሮችን አታክሪ ሊላት የሚገባበት መንገድ ትክክል ነው። ቤተሰብ ሁልጊዜም ቢሆን የልጁን ውድቀት አይፈልግም። ሁልጊዜም ቢሆን ቤተሰብ ባለትዳር የሆነ ልጁ ተለያይቶበት በዚህ ሁኔታ ልጅን ለየብቻ ማሳደግ ያልተለመደ ነገር ነው። በነ አብርሽም በነ ሩታን ቤት ካያችሁ ደስ የሚሉ ባለትዳሮች ናቸው። ልጆቹ እህቶቹ፣ እህቶቿም ደስ ይላሉ። ባለትዳር ናለቸው የልጆች እናት የልጆች አባት ናቸው። ምርጥ ሕይወት ነው ያላቸው። የአብርሽንም ቤተሰብ ብትመለከቱ እህቶቹ ደስ የሚል ትዳር ያላቸው ናቸው። ኮሽ ሲል አላየንም እንዴ! በጣም እኮ የሚደንቀው አብርሃም ጋር እንኳ አሁን በቃ የሚደብር ነገር እየታየ ያለው እና አንዳንድ ጊዜ ገንዘብንም ሲታሰብ ቤተሰብንም ክብር ማሰብ ያስፈልጋል በዚህ አጋጣሚ አብርሃም በዚህ ነገር ላይ ያስምርበት ማለት ነው ሳንፈልግ እኛን ተናጋሪ ያረከን ሳንፈልግ ተሳዳቢ ያደረጋችሁን ሄርሜላም ሆነ አብርሽ ማለት ነው እና ምን ልላችሁ ነው ቤተሰቦቿ በጣም ጥሩ ምክር ነው ሩታን የመከሯት ቢስማሙ ሰላም ቢሆን ደስ ይለናል ግን ሩታ ጋር አሁንም እመኑኝ ቤተሰብ መቶ ፐርሰንት የምነግራችሁ አብርሃም ይሄ ሁሉ የሰራው ስራ ተጸጽቶ ከልብ የተጸጽቶ የሚያደርጋቸው መጥፎ ተግባሮች ካቆመ፣ እሷ ከአንዳንድ ከእሱ ጋር ሰላማዊ ህይወትን እንደምትቀጥል ነው የምነግራችሁ። የጠላችውን ነገር ነው እሱ መተው ያቃተው። ይሄ ደግሞ ለህይወቱ አስጊ ነው። በሴት ጉዳይ ምናምን ቤተሰብ ነው የማይታሰብ ነው፣ የማይታሰብ ነው። ማንም ሴት አትደራደርም በዚህ ጉዳይ። ስለዚህ እንግዲህ ሩታ አስብበታለሁ ብላለች። ከዛም ባለፈ ያው ነገሮችን ቶሎ አልወስንም፣ ግን አስብበታለው እኔ አለች። ሰምታችኋት ከሆነ እስከ አምስት ዓመት ልጁን ሳያይ ማለት በእርግዝና ወቅት ያልተንከባከባትን ባል እሷ በፍርድ ቤቱ አክርራ ብትሄድበት እስከ አምስት ዓመት ድረስ አለች አለማየትም ግዳጅ ሊደረግበት ይችላል። ግን እኔ ያንን አላደርግም ብላለች። አያችሁ እኛ እናቅም ባይዘው ስለ ህጉ ግን፣ ጎበዝ ነች ሩታ እያንዳንዷን ነገር ታውቃለች። ማወቋ ይጠቅማታል ወደፊት ህይወቷ ማለት ነው። እና እኛ ከአብርሃም በኩል መልካም ነገር ከመጣ ደስ ብሎን አጨብጭቦ እንቀበላለን፣ ይቅርታም እናደርግለታለን። ለምን መሰላችሁ? ከሰው ስህተት፣ ከብረት ዝገት አይጠፋም። ግን መሆን ያለበት ደግሞ ከልቡ አምኖ የሰራው ሁሉ በጣም ነውር ስራ ሆኖ አምኖ ተናግሮ በይፋ ሩታን ከልብ መበደሉን የሚያሳይ ነገር ስካላየን ድረስ እሷም ስካላየሽ ድረስ ለመቀበል ዳገት ነው የሚሆንባት። በዚህ ሁኔታ እንቀጥል የሚለው ነገር አይዋጥላትም አሁንም ቢሆን። ስለዚህ በአብርሽ በኩል ያላችሁ እንግዲህ የሱን ትዳር አለመፍረስ የማትወዱ የሱ ትዳር እንዳይበላሽ የምትፈልጉ ቤተሰቦች አላችሁ። ስለዚህ አብርሃምን የሚያረገውን ነገር እያንዳንዱ ፊት ለፊት ከነ ማሰሪያው እየነገራችሁት ወደኋላ ማለት የለም። ሊሰማው ይገባል። የሰራው ስራ በጣም ነውር እንደሆነ እስቲል አሁን ሄርሜላ እርጉዝ ናት የተባለ ሚዲያ ላይ ቪዲዮ የተሰራ ነው አይደብርም። በርግጥ ሰሞኑን ፊዚካሏን ልክ አይደለም ግን፣ ይህን ያህል በቃ እንደዚህ የሚዘገንን ነገር ከመስማት በላይ ምንም ያም ነገር አለ እኔ አይቻለሁኝ ሁኔታዋንም። ግን ደግሞ በዚህ ጉዳይ ላይ እንደዚህ ማብራሪያ ሰጥቶ ለመስራት በጣም ከአይምሮ በላይ ነው የሆነብኝ። እዚህ ጋ ልትወልድ የደረሰች እርጉዝ ሴት አለች፣ ሚስቱ። እዚህ ጋ ደግሞ ከሚስቱ ላይ ተደርባ የመጣች ሴት አለች። እሷ አስባችሁታል፣ እርጉዝ ናት ቢባል፣ ምን አይነት ሕሊና ኖሮን ነው የምንቀበለው? ይሄ ልጅ እንደ እውነት ፍርድ አይገባውም። ይሄ ከሆነ ነው የምላችሁ እና የሚዲያ አንዳንድ ሀሳቦች ናቸው እንጂ እንደዛ የተባሉ የሚመጡት፣ እርግጠኛ ያልሆንበትን ነገር መናገር ከባድ ነው። ግን አብርሃም፣ በዚህ ልክ ከቀጠልክ ያው እጣ ፈንታክ የሚሆነው ይሄ ነው። ሶስት አራት ሴት አምስት ሴት እርጉዝ ከመሆኗ የማይቀር ነው። በስመ አብ ፈጣሪ ይሰውር ከእንዲህ አይነቱ ህይወት ሁላችንን የሚሰውረን፣ ቤተሰብ ለማንኛውም ቸር ቸር ቸር እንመኛለን፣ መልካም እንመኛለን። መልካም ነገር መልካም ነው፣ ሁሌም። ሩታን ግን ማለት ነው በምንም በምንም መልኩ ምንም ልናወጣላት አንችልም። በዚች ልጅ እውነት እንላችሁ ከእሷ በላይ የተበደለ የተገፋ ሰው የለም። ግፍ በደል ነው፣ ለዚያ በቃት። እናም አብርሃም ላይ ስሩበት፣ አብርሃምን ለመቀየር ሞክሩ፣ በተቻላችሁ አቅም አጠገቡ ያላችሁ ወገኖች የምታደርገው ድርጊት ምን ያህል አሳፋሪ እንደሆነ እወቅ እያላችሁ ድርጊቶቹን እንዲያውቁ ሩታ መተጠላውን ነገር እንዲያቆም፣ መታረቅ ከፈለገ ከእሷ ጋር ቀጣይ ህይወቱን ልጁን እያሳደገ መኖር ካሰበ ይህንን ያድርግ። እስቲ መኑኝ ያኔ ሩታ እምቢ ትላለች ወይ የሚለውን አታስቡት ማለት ነው። ለማንኛውም ቤተሰብ እንግዲህ የዛሬው ቪዲዮ እኔ የተሰማኝ ሀሳብ በዚህ ልክ ገልጫለሁ። እናንተም በጨዋነት ሀሳባችሁን በኮሜንት ማስቀመጥ ትችላላችሁ። ስለነበረን ቆይታ ክብረት ይስጠልኝ። ሸር ቆዩልኝ። ወዷችኋለሁ። ባይ ባይ።